እኔ ነገ ጠዋት ብሞት መሞቴ አይቀርም። ስሞት ዱአ አርጉልኝ እስትክፋር አርጉልኝ። መጅብ ዱንያ ላይ ሁሉም እኮ ረጅም አመት ቆያለሁ ብሎ ነው የሚያስበው። ማንም ይቆየለም፣ ሁላችንም። እኔ ሁለት ነገሮች መናገር ፈልጋለሁ። ሁሌ እኔ ጋር ዳዋ የምታዳምጡ ሰዎች ሁሌ ትሰሙኛላችሁ። ላኢላሀ ኢላላህ መሐመድ ረሱሉላህ ያለ ወንድሜ ነው እህቴ ናቸው ነው የምለው ሁሌ የትኛውንም ጎራ ለይቼ ይሄ እኔ አይደለም ይሄ ያኔ አይደለም ምለው ነገር የለም። በዚህ የተነሳ ከብዙ ሰዎች ጋር አልስማማም። በዚህኛውን በኩል ያለው ለራሱ የሚመች ነገር ስናገር ይወደዋል። በዚህኛውን በኩል ያለው ይሄ ደግሞ አላህ የሚያያል ሁሌ ስብሓናሁ ወተዓላ ወንድሞቼን እኔ ከእኔ አይደሉም ወይ እህቶቼን ብዬ አልለም። ስህተቶች እህቶቼም ላይ ያለ ወንድሞችም ላይ ያለው ሳይ ግን የእነሱን ቪዲዮ አምጥቼ ለጥፌ ተናግሬ አላውቅም። አልናገርም ጀነራል ምክር እሰጣለሁ። ጀኔራል ዳዕዋ አደርጋለሁ። እኔን ፐርሰናሊ ብዙ ጊዜ በኛም በእህቶችም በወንድሞችን በሌላም እምነት ተከታዮች ቪዲዮ ተሰርቶብኝ ብዙ ተብያለሁ። አንድም ቀን እንዲያልከኝ ወይም እንዲያልሽኝ ብዬ መልስ ሰጥቼ አላውቅም፣ አልሰጥም ወደፊት። አላህ ይጠብቀኝ እስከ መጨረሻው። ለምን እዚህ ጋ የመጣሁት ስለ ራሴ ኤክስፕሌን ላደርግ አልመጣሁም፣ ወይም ራሴን ዲፌንድ ላደርግ አልመጣሁም። አውቆጣለሁ አውቆጣለሁ። የምቆጣው ግን ወይ መስጊድ ላይ የሆነ ነገር ሲኖር ወይ ዲናችን ላይ ድንበር ሲታለፍ ወይ ቁርአን ላይ ወይ ረሱል ዐለይሂ ሰላቱ ወሰላም፣ ከዛ ውጭ ለፐርሰናል ለራሴ ነገር እንዲህ ተባልኩ ብዬ ተቆጥቼ አላውቅም። ዛሬ ይሄን የምናገረው ሉላ ከተናገረችው አንፃር አላሁ ረቡል ዒዛ ነው ሁላችንን የሚያውቀው የምንሄድበትን የምንመጣበትን። ጥያቄ ስጠየቅ በስነስርዓት መልስ አሁን እዚህ ጋር ቅድም የሽርክ ደጋፊ ብሎ አንዱ ሲጽፋ አየሁት። አሁን ይሄ አላህ ፊት ያስጠይቃል ሙስሊም ሆኖ ማለት ነው። ምክንያቱም እኔ ሁሌ በዳዕዋዬ ላይ በአላህ ስብሓነሁ ወተዓላ ላይ ማንም መጠራት የለበትም እያልኩ ማስተላለፍ ነኝ። ቪዲዮ ስሰራ ግን ለነከሌ ቆይ ላኩልኝ ብዬ ልክምን አልሰራም። በቃ አላሁ ረቡ ሊዛ ይ ያለው ያያል። ትላንት አንድ ወንድሜ ገብቶ ስለ ቀብር ጠየቀኝ፣ ያለኝን አስተሳሰብ ለሱ መልስ ሰጠሁትና እንዲህ አይመስለኝም ነበር ሲለኝ፣ ዛሬ ቪዲዮ ሰራሁ። ሁለት ቪዲዮ ስለ ሸፋ እና ስለ ቀብር ያዳመጡ ሰዎች ገብተው አዳመጡ። አንድ ሰው ስለ እኔ ግር ያለው ነገር ካለ ራሴን ነው የሚጠይቀው። የሆነን ነገር ከሆነ ነገር ጋር እኮ ጋር የኔም ፎቶ ስለለጠፈ ወይም አሲያ ብሎ ስለጠራ ሞር ቪዲዮ ለማግኘት ቢሳደብ አላህ ምስክሬ ነው ስብሓናሁ ወታላ። እኔ መልስ አልሰጥም እስከ ዛሬም ሰጥቻላ ቅም ወደፊትም አልሰጥም። አላህ ይጠብቀኝ ስብሓናሁ ወታላ ሳናቅ ለምንተላለፈው ድንበር ለአላህ ብዬ ስብሐነሁ ወተዓላ አፉ ብያለሁ። ሆን ተብሎ አውቆ ተነሳስቶ ለሚደረገው ነገር አላህ ረቡል ዒዛ ነው ሒሳብ የሚያደርገው። ሌላ ሁለተኛ ነገር የሆነ ዘር ላይ ያለ ሰው አንድ ነገር ሲናገረኝ ከሙሉ ዘሩ ጋር ለማገናኘት የሚፈልጉ ሰዎች አሉ። እስታፕ ቴዝ። እኔ ሁሉም ዘር አለብኝ። ፍልስጤም ዘር ኖሮብኝ አይደለም ለፍልስጤም ፈረንሳይ ላይ የሆነ ነገር ሲፈጠር የተናገርኩትኝ፣ ኖሮብኝ አይደለም የሌላ እምነት ተከታይ ሀገራችን ላይ በድንበር የታለፈባቸው ወጥቼ ተናገራለሁ። አልሐምዱልላህ የኦሮሞም ዘር አለብኝ፣ የአማራም ዘር አለብኝ፣ ሁሉም አለብኝ። አንድ ግለሰብ እኔ ላይ ድንበር ካለፈ ግለሰቡን እንጂ የዚህ ብሔር ብዬ አልናገርም። ይሄ በጣም ሊሰመርበት ስለሚገባ ነው። ዋናው እና ዋናው ነገር ላይ ግን ልምጣ፣ ሉላ ባነሳችሁ ማለት ነው። ይሄ ጄኔራል መልስ የሰጠሁት ነው። አሁን እዚህ ውስጥ ያላችሁ ያው ስለምትሰሙ ጄኔራል አሲ እንዲለተባልሹ መልስ ስጪ እንዲለተሱ አንድም ቀን ስለ ራሴ ፐርሰናሊ እንዲህ ለምን ትሉኝ ያላችሁ ብዬ ቪዲዮ ሰርቼ አላውቅም፣ አልሰራምም። እኔ ማንነቴን የሚያቁኝ ሰዎች ያቁኛል። ከሁሉ በላይ ደግሞ ራሴን እንኳን ከማውቀው በላይ አላሁ ረቡል ዒዛ ያውቀኛል። እሱ የሚጠላው ነገር ካለ ዛሬም ነገም ከነገ ወዲያም በረህመቱ ከኔም ላይ ከእናንተም ላይ አላህ ያንሳለን። እሱ የሚወደው ነገር ካለ ደግሞ ወላያችን ላይ ሰው ሁሉ ቢጠላ አላህዬ ስብሓነሁ ተዓላ ቀልባችን ላይ እንደ ማህተብ ያትምልን። ሰው ሁሉ ቢጠላ አላሁ ረቡል ዒዛ ከወደደ ዋናው እሱ ነው የሚታየው። አቅም የሁሉ ነገር አለን አንልም እኛ ሰዎች። ቁርአንም ሐዲስም ባስተማረ መልኩ ፈተወከል ዐለ አላህ ነው ያለው አላህ ስብሓነሁ ወተዓላ ወደ እሱ ወደ ጌታ ተወቀል ነው ዋናው ግን አሁን ሉላ ያነሳችው ነገር አለ። በሞት ሰዓት ተደስተው ሙስሊሞች በሰሩት ቪዲዮ ነን ሙስሊም ተነስቶ ተናገረ። ልዩነታችን አለ፣ ሁሌ የሚጨቃጨቁበት አለ። በሞት ሰዓት ግን ደሞ ለነዚህ ሰዎች እንደውም ማጥፋት ነው። ለነዚህ ነው እንዴ ይማሩ የምንለው ምናምን ብለው አንዳንድ ወንድሞች በሰሩት እኔ ወንድሞቼ ናቸው እነሱ አይደለችም ቢሉኝም ለእኔ ወንድሞች ናቸው። በሰሩት ያንንን ሙስሊም ይዞ ሙስሊሞችን በሁለት ቦታ ከፍሎ የተናገረውን ንግግር ሁላችሁ ማየታችሁታል። እኔ አልነግራችሁ ለእናንተ ልጁ ዝም ብሎ አላመጣም ያንን ነገር። አንድ አካል የተናገረውን ሰምታችኋል ብሎ ነው የተናገረው። በእኛ በእስልምና አንድ አካል በተናገረው ሙሉ ሙስሊም ጃጅ አይደረግም በእስልምና መንቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊልአርድ ፈከአነማ ቀተለ ናስ ጀሚዐን፣ ነው ለሙስሊም ወንድሞቻቸው እንደዚህ ያሉ እኛንም ይገሉናል ብሎ ነው ልጁ የሰራ ገዳይ ናቸው ብሎ ማለት ነው። እኔ ቪዲዮውን ሳል ልቤ ነው የደማው ልጁ የተናገረውን ንግግር ሳይ፣ ምክንያቱም የእስልምና አስተምህሮ ይሄ አይደለም። ግን እንዳለ ሙስሊመን እዛ ውስጥ ተገባና ሁለት ቦታ ተከፈለ። ይሄ የመጣው በምን ምክንያት ነው? እኛ እርስ በእርሳችን ባደረግነው ምክንያት ማለት ነው። ከዛስ ይሄ ወዴት ይሄዳል? ወዴት ነው የሚሄደው? ይሄ ወደ ኃላፊነት ላይ ወደ ተቀመጡት ሰዎች ይሄዳል። እነሱ ጋር ሲሄድ ደግሞ ከበላይ ደግሞ የእነሱ በላይ አለ። ስለዚህ አገራችን ላይ ሙስሊም በምን መልኩ ተደርጎ ፒክቸር እየተሳለ ነው ማለት ነው። አንድ ግለሰብ ወይ ሁለት ግለሰብ ወይ ሶስት ግለሰብ ባጠፉት ማለት ነው ዚስ ፔንስ ሚ ይሄ አመመኝ። እንደ ሙስሊም እንደ አንድ ሙስሊም አመመኝ። ምክንያቱም እስልምና ላይ አንድን ንጹህ ነፍስ ያጠፋ ሙሉ የሰውን ልጅ እንዳጠፋ ነው ነው የሚለው ቁርአን። አንድ ግለሰብ አንድ ውስታት ሲሞት ስላላዘነና እነዚህን እንደው ማጥፋት ነው ወይ ደግሞ ለእነዚህ ደግሞ ማዘን ነው እንዴ? ደግሞ እነዚህን ይማራቸው ይባላል እንዴ? ብሎ በተናገረው አንድ ሁለት ሶስት ግለሰቦች ሙስሊምን የሌላ እምነት ተከታይ ሙስሊምን ሁለት ቦታ ከፍሎ ከዛ እነዚህ ሰዎች ለነዚህ የማይተኙም፣ ስለዚህ ለእኛ ደግሞ የባሱ ናቸው ብሎ ተነሶ ሰራ። ለእስልምና የተሰጠው ስም አመመኝ፣ እንደ ሙስሊም እነዚህኞቹ የሚሉትን በተናገሩት ንግግር ውስጥ በያዝንም፣ ኦኬ ለምን አላህ ይርሐማችሁ አላላችሁም ብዬ ከእነሱ ጋር የምነጋገረውም ነገር የለም። ሰው የሚያዝን ሰው ድመትም ሲሞትበት ያዝናል። ድመት ውሻ ከሞተበት ያዝናል። ለምን አላዘናችሁም ብዬ አልልም። እነሱ የተናገሩትን ንግግር ግን ልጁ ይዞ የሄደበት አካሄድና ሙስሊሞች መሀል ላይ የከፈለው ክፍተትና መክፈቱ ብቻ አይደለም ደግሞ የሙስሊም አስተምሮ አላሁ ረቡል ዕዛ አንዲት ነፍስ ያጠፋ ምድር ላይ ያለን እንዳጠፋ ነው የሚለውን አስተምሮ ይወናወራወራ ይሄ ኢትፔንስ ያማል። እንደ ሙስሊም በልዩነት ላይ እኔ የፈለጋቸውን ቢሉኝ ለአላህ ብዬ ነው የምወዳቸው። ላኢላሀ ኢለላህ ብለዋል መሐመድ ረሱሉላህ። እኔ አንድ ነገር ብቻ ማለት የምፈልገው ከሌላ እምነት ተከታዮች በጣም ብዙ ሰዎች መልካም ሰዎችን አይቻሉ። ያየሁት ያ አንድ የሌላ እምነት ተከታይ በሰራው ቪዲዮ ላይ ይታሰር ይያዝ ብለው የሰሩትን ሰዎች አይታችኋል አይደል? አንድ ልጅ ክር አርጎ መስቀል አርጎ እሰይ እንኳን ሞቱ ያለው ላይ ይታሰር ይያዝ ብለው ያልሰሩ ሰዎች የሉ። የሌላ እምነት ተከታዮች ማለት ነው። ኦኬ፣ አሁን እኔ ጄኔራል፣ ይሄ መጨረስ የፈለግኩት በምንድን ነው ወንድሜ ጄኔራል፣ እዚህ ውስጥ ያላችሁ እህቶች ወንድሞች በሙሉ ማለት ነው እኛ እርስ በእርስ እዚህ ሶሻል ሚዲያ ላይ የምትሆኑትን እያዩ ለሌላ ሰው ዲናችን፣ በሀገራችን ላይ ኃላፊነት ላይ በተቀመጡ ሰዎች ላይ፣ በሌሎችም ሰዎች ላይ ለዲናችን እየተሰጠ ያለው ፒክቸር በጣም አስፈሪ ነው። ይሄ ነው እኔን ያስፈራኝ። ለምንድን ሁለት ሰው ሶስት ሰው በሚለው እስልምና አንዲትን ነፍስ ማጥፋት ንጹሕ ነፍስ ሙሉ ምድር ላይ ያለን እንደ ማጥፋት ነው። በጣም ይሄ ነገር በጣም ስላስደነገጠኝ ነው ይህን የተናገርኩት። ኦልሬዲ ተሰራጭቷል። እኔ ቪዲዮም አልሰራም ብዬ አቁሜያለሁ በዛ ነገር ላይ ማለት ነው። ምክንያቱም ይሄ በጣም ከጢር ነገር ስለሆነ ማለት ነው። እኛ ደግሞ የምንኖርበት ሀገር ላይ ሙስሊም ብቻ አይደለም የሚኖረው የሌላም እምነት ተከታዮች አሉ። ሙስሊም ለሙስሊም ወንድሞ እንኳን ሞተ ወይ ግደለው እያለ ለሌላው እምነት ተከታይ ታዲያ ያለው አስተሳሰብ እንዴት ነው ብሎ ልጁ በሰራው ስለዚህ ሙስሊም ገዳይ ነው ብሎ ያመጣው ፒክቸር እኔን አሳምኑኛል። ከዛ በተረፈ ዛሬም ነገም ከነጎ እዚህ ውስጥ ያላችሁ እህቶች ወንድሞቼ፣ ደሞ ለአላህ ብዬ ስብሃነ ወተዓላ ወዳችኋለ ሆን ብላችሁ አርጋችሁ አውቃችሁ ለምታደርጉት አላሁ ረቡል ዒዛ ስብሃነ ወተዓላ ልቦና አይስጣችሁ። ለእሱ ነው የምሰጠው። ሳታቁ ግን በምትናገሩ ንግግር ለአላህ ስብሃነ ተዓላ ብያ ብያለሁ።